ወዮ በላቸው። እኔ እኮ ብዬ ነበር ሩታ ይቅርታ ያልተቀበለችበት ምክንያት ወይም ከሌላ ሰው ጋር ትመጣለች ብዬ እንዳሰብኩ ተሰርቷል ነገሩ ማለት ነው። ጋይስ ምንድን ነው? ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ታማለሽ በሌላ ቪዲዮ መጥቻለሁ። ቪዲዮ ይህን ከወደዳችሁን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ። እንግዲህ እንደሚታይት ሩታ ዛሬ በአዲስ ነገር መታለች። አበባ እየሰጣት ዋው! ነገሩ ቤተሰብ እንዴት አያችሁ? እኔ እኮ ጠብቄ ነበረ ሩታ ይቅርታ ያልተቀበለችበት ምክንያት የሆነ ሰው ጋር ማመጣ ስለፈለገች ነው ብዬ ነው ያሰብኩ ማለት ነው። እና በጣም ገርሞኛል ቤተሰብ። እንግዲህ ድራማው ሊቀጥል ነው። አላውቅም ብቻ አላውቅም። እንደዚህ በትዳራቸው ላይ እቃ ጨዋታ ጥሩ ነው። እኔ ምንም ደስ አላለኝም። የዛሬ ቪዲዮ እውነት ሩታ፣ እንደዚህ ሆንሽ ባትመጪ ደስ ልኝ ነበረ። አንደኛ ነፍሰ ጡርነሽ፣ ኦርጉዝ ባትሆኚ ኦኬ፣ ችግር የለውም። እንደዚህ የሆንሽ ሌላ ታሪክ ውስጥ መግባት እሊ መግባት ጥሩ ነው ብዬ አላስብም። እንግዲህ የሩታ ቅኔ እንዳያችሁ በጣም ያስቃል። እንግዲህ ለማን እንደሆነ ታውቃላችሁ፣ ለአርብሽ ነው እና እውነት እንደዚህ ባትሆኑ መልካም ነው። ተከባበሩ። እውነት ይበቃችኋል። ሩታዬ ዛሬ እንደዚህ ሆነሽ ባትመጪ ደስ ይለኝ ነበር፣ እውነት ለመናገር ማለት ነው። እናቃለን፣ እናንተ የስራ ሰዎች ናችሁ። ሀይሚና ሩታ በተለይ ትለያላችሁ እውነት ለሰዎቹ ስራ የምትፈጥሩ ይገርመኛል፣ አንዳንዴ ማለት ነው። እና ጎበዞች ናቸው፣ ትችላላችሁ፣ ጀግኖች ናችሁ። ዋ ብያችኋለሁ፣ እውነት ለመናገር በተለይ ለሀይሜና ለሩታዬ ዋው ነው የሚዲያ ድምቀቶች፣ ትለያላችሁ። ግን እንደዚህ ቢሆንም እንደዚህ ሆነሽ ባት መጪ ደስ ይለኝ ነበር። ሩታዬ እንግዲህ ሩታ እንደብታየት ቤተሰብ አዲስ ህይወት ጀምራለች። ነገ ደሞ አርሽ ደሞ አንዱን ጎትቶ ያመጣል። ነገሩ ይባባሳል። አላይኩም ብቻ እንደዚህ ባትሆኑ፣ ባትዳራችሁ፣ እቃ ጨዋታ ባታደርጉ ደስ ይለኛል። ሩታ እንደዚህ መሆና እንደዚህ ሆና ስለመጣች ደስ ብሎኛል ግን ከሌላ ወንድ ጋር ማመጣቷን የደብሮኛ እውነት ለመናገር እንደዚህ ፖዋ ብትን ብላ ራሷን አስጠብቃ ለካ ለአርብሽ ብላ ነው እንደዚህ ራሷ የምትጎዳው ማለት ነው እና አሁን ከአርብሽ ጋር ሳትሆንና የሆነችው እኩል አይደለም እውነት ለመናገር ስለዚህ እንደዚህ እንዲህ ባትገባቡ ደስ ይለኛል ሩታዬ በቃሻ እውነት እንደዚህ ባትሆኚ እኔ ብዙም ደስተኛ አይደለም የዛሬ ቪዲዮ ላይ እስቲ እኛም ደግሞ ቪዲዮ አይተን የምንፈርድ ይሆናል ማለት ነው። ቤተሰብ ብቻ ንቅር ብሎኛል። ለምን እንደዚህ ሆኖ አባት መጣ ከሌላ ወንድ ጋር ይሄ ነው ማስበው ቤተሰብ። ልጁ ደግሞ ያምራል፣ አቤ ይመጣጠናሉ። ጌታ ትችላላችሁ፣ ግን የስራ ሰዎች ናችሁ። እንግዲህ ሩታ ከዚህ ልጅ ጋር ከመጣችሁ ዩቱብ ከፍታ ትሰጣለች። አንድ ሁለት ጊዜ ከእሷ ጋር ከመጣ የቶን ከብታ ስጦታ ተሰጣለች ከዛም በኋላ ይታረቃሉ አርሽ ደግሞ ሌላ ታሪክ ውስጥ ይገባል ማለት ነው እንግዲህ አላቅም እንደዚህ እሊ መገባባት ተገቢ ነው ብያል አስቡም። እና ቤተሰብ ይህን ይመስላል የዛሬ ቪዲዮ እስኪ ማታ ቪዲዮ አይታን የምንፈርድ ይሆናል ማለት ነው ቪዲዮ ከወደዳቸውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ የኔ ውዶች ማለት ነው። እንግዲህ የዛንድሮ ጉድ ያስብላል የምር፣ በተለይ የቦታ የራ ዩቱበሮች ጉድ ነው። በሉ ቤተሰብ ጉድ ነው።